ያሁሉ ጭንቀት ያሁሉ መከራ አለፈ። አብዛኞቻችሁ ኮሜንት ተጽፎላችኋል፣ የነልውል መልእክት ልከዋል ብዬ ምንም ልታምኑ አልቻላችሁም። መቼም ሰው በውሸት እንግዲህ ሰው ልጅ በሰው ህይወት አይቀልድም። አይደለም እንዴ? እኔ ለዩቱብ ብዬ ወይም ለላይክ ወይ ሰብስክራይብ ለማግኘት ብዬ የውሸት ዜና አላወራም የተላከውን ነው እኔ የተናገርኩት፣ ግን አብዛኞቻችሁ በፍጹም ልታምኑ አልቻላችሁም። የእሱ ዩቱብ ቻናል ላይ አለላችሁ ብላችሁ ራሱ ልታምኑ አልቻላችሁም። ይሄው እንግዲህ መጨረሻ ይሄ ነው በቃ ስታዩ እንግዲህ በራሳቸው ዩቱብ ስታዩ፣ ያው እንግዲህ ታምናላችሁ ብዬ ተስፋ አደርጋለሁ። በውሸት መቼም ቢቀለድ ቢቀለድ በሰው ህይወት ላይ አይቀለድም እና ያው ሰው አንዳንድ ጊዜ አብዛኛው በእርግጥ እናንተ ትክክል ናችሁ። አብዛኛው ሰው ለፎሎ ወይም ሰብስክራይብ ለማግኘት ብሎ የውሸት እንትን ያወራል። ያው እናንተም ልክ ናችሁ ብዬ አስባለሁ። ግን ያው እኔ ግን እንደዛ አላደርግም። ሲጀመር የተላከውን መልእክቱን የነገርኳችሁ፣ ከላይ ደግሞ ፕሮፋይሌ ላይ አስቀምጨላችሁ ነበረው እንትኑን፣ የነሱን ጽሁፍ እሱን ሁሉ ሳታዩ ዝም ብላችሁ አንዳንዶች ሁላችሁም ሳይሆን አንዳንዶች አናምንም፣ ውሸት ነው፣ አንቺ ለእንትን ብለሽ ነው ምናምን እያላችሁ ነበረ። ያው እንግዲህ ለማንኛውም እነሱ ሰላም ስለሆኑ እግዚአብሔር ይመስገን። መስፍን ምንም ያክል ቢሞትም ያው እኛ የምንፈልገው እነሱን ስለሆነ እነሱ ደህና ስለሆኑ እግዚአብሔር ይመስገን። በቃ ከዚህ በላይ ደስታ የለም። በትንሳኤ ብልሃኑ እንግዲህ በዓሉ ደስ ብሎን ይኑላለን እናቴ። በዓመቱ የዓለም መድኃኒት ከሞት የተነሳበት ቀን ደስታን እንጂ ስቃይን ወይም ሞትን አያሳየን። እግዚአብሔር አምላክ ደግሞ የሁላችሁ ጸሎት፣ የሁላችሁ እንባ እግዚአብሔር ሰምቶ ወንድሞቻችን በህይወት ላሉ እግዚአብሔር ይክበር ይመስገን። እሱ ቢያሞትም የራሱ ስራውን ስለሚያውቅ ነው። ከነገራችን ላይ አንዳንዴ ስታስቡ ቢኖር ራሱ ያው የመዝን ብር ታውቃላችሁ፣ ምንም ነገር ማስነሳት ይችላል። የሱ ነገር የሞተን ብቻ ነው ማስነሳት የማይችለው እንጂ ሌላ ግንቡን ላፍረስ ወይ የሆነ ቢል ማፍረስ የሚችል ብር ነው ያለው። ምክንያቱም በጣም ሀይል ያለው ሰው ነው ግን ያው እስር ቤት ገብተን ቢሆን ለነሱ ሰቀቀን ነው። በብሩ ሊወጣ ይችላል ብቻ ብቻ በሆነ በሆነ እያለ ሰውየው። ከዛ እስር ቤት ለትንሽ ቀን ቢቆይ ነው እንጂ ይወጣ ነበር። እኛ ሀገር ደግሞ እንግዲህ እንደምታዩት ትንሽ እንትን እንኳን ሰርተው አይደለም ይሄ ወንጀል ሰርቶ ብዙ ወንጀል የሰሩ አሁን በሕፃናት ጉዳይ ልጅ ገለ ወይ የሆነ ብቻ እንትን ብለው ምንም አይታሰሩም እኮ እያያችሁ ከሆነ አመት አንድ ሰው ሁለት ነፍስ አጥፍታ የቤት ሰራተኛ ናት፣ ግን አመት ሳይሞላት ነው እንግዲህ የተለቀቀችው። እሷ በሰላም እየሄደች ነው። እናት አባቷ ግን እስካሁን ድረስ የልጃቸውን ህመም እያስታወሱ አሉ። እና አብዛኛው ኢትዮጵያ ውስጥ እውነቱን ለመናገር ገንዘብ ያለሽ ወይ የሆነ እንትን ነገር ካለሽ በምንም ትወጫለሽ። እና አንዳንድ ጊዜ መስፍን መሞቱ ለነሱ ጥሩ ነው። እስር ቤት ቢገባም ወጥቶ እነሱን መረበሹ አይቀርም ነበር። ስለዚህ ያው ሞት ለሱ ምንም አይደለም ብዬ አስባለሁ። በቃ ለሱ ምንም አላዝንም እኔ ስለሞተ ምናምን ልጆቹ ልጆቹ ደግሞ እንደዚህ አይነት አባት እውነት ቢቀርባቸውም ያው ልጅ አባት ምንም ቢሆን አባት ነው። ግን በዚህ ልክ ክፋት ደግሞ በጣም የሚያስጠላ ነገር ነው። ያው እንግዲህ ቀኑ ይሄ በዓሉ ያንተ አይደለም፣ መሞት አለብህ ተብሎ ተወስኖበት ከላይ የመጣ ትእዛዝ ስለሆነ ቀኑን አላልፍ ብሎ በምንድን ነው በዓመት ባሉ ምድር እንግዲህ ያው ደሞ ደግሞ የሚያሳዝነው ይፍቱኝ በማይባልበት ቀን ደግሞ አጽያተኛም ስለሆነ ሰውየው እንግዲህ ከና አጽያቱ ጥርግ ብሏል። ያው እንግዲህ ነፍሱን ይማረው እንበል፣ ነፍሱን ይማረው በቃ። የሞተ ሰው መውቀስ ጥሩ አይደለም። አንዴ ከሞተ ሞተ ነው። ብቻ ከባድ ነው። ያው አንዳንድ ጊዜ ምንድን ነው ላይስችል አይሰጥም ነው ይባለው የእሱ ደግሞ የከፋ ነበር እንግዲህ። ሰውየውም በጣም አዛብሮት ነበር፣ ዝብር አድርጎት ነበር። የሚይዘው የሚጨብጠው አጥቶ ነበር። በመጨረሻም ልክ መርዝ የበላች አይጥ መስሎ ዛብሮ ዛብሮ ዛብሮ ቤቱ ሲቀያየር ሲቀያየር፣ በመጨረሻው ምን ሆነ? ሬሳው የወጣበት ቤቱ ሆነ ማለት ነው። በዛው ሚስቱ እያለች እናንተ አጋጣሚው ደግሞ አይገርማችሁም? የልጆቹ እናት እዛው እያለች አቤቱ ጌታ ሆይ! ምን ያክል ጭንቀት እንደገባች እንግዲህ ፈጣሪ ነው የሚያውቀው። ነገሩ እሷ ተገላገለችው አንዴ ውጭ አንዴ ነው እያለ። ብዙ ሰዎች አሉ በሱ በኩል በጣም ብዙ የታገቱ አሉ። እነሱ አሁን በምን በምን እንግዲህ እነዘላለም እናልውል እንግዲህ። ያው ምን ባላት ቪዲዮም ያ የመስለኝም በመስፍን በኩል የታገቱ ሰዎች እንግዲህ እሱ መድሃኒዓለም ይድረስላቸው ቢያንስ እሱ ቢኖር እንኳን በህይወት ከተያዘ እነሱን ያሉበት እያንዳንዱ እየወሰዱ እንዲያስፈታቸው እንዲለቃቸው ያደርጉት ነበር እንግዲህ ከሞተ ምን ማድረግ ይቻላል ወገን ከባድ ነው በጣም ከባድ ውሳኔ ነው የወሰነው ሰውየው። አዩ እኔ በጣም የፈራሁት የጥይት ድምፅ ስሰማ ውስጥ ላይ እነ መስፍን ማን ነው ሉል እና ዘላለም ስለገቡ በቃ እነሱ ላይ ተኮሰ እንጂ በፍጹም ራሱን ያጠፋል ብዬ አስቤ አላቅ። እሱ ያመጣል እነሱ ላይ ጥይት ሽውት ስላለው እሱ ወይ የሆነ ነገር ብቻ እንደዚህ ነው። እኔ ለሊቱ ሙሉ ሲያስብ ያድርጉት እንጂ መስፍን ራሱን ምንድነው እራሱን አሳልፎ ራሱን ይገላል ብዬ በፍጹም አላሰብኩትም። ግን ደግሞ ያላሰባችሁት ነገር የራሱን በራሱ ማጥፋቱ፣ ይሄ ራሱ የራሱ ትልቅ ስተት ነው የሰራው። ያው ወንጀሉን ስለሚያውቅ ነው እንግዲህ፣ ያው የሰራው ስራ ስለሚያውቅ ነው። ጻጻትም ገብቶት ሊሆንም ይችላል። ምን አውቃለሁ እንግዲህ በአመት ባሉ ምድር በትንሣኤ ምድር ትንሣኤ ለእንግዲህ ለእኛ ለክርስቲያን እምነት ተከታዮች ትንሣኤ የዓለም መድኃኒት ከሞት የተነሳበት ቀን ትልቅ በዓላችን ነው። እንግዲህ በዚህ ቀን ደግሞ ይሄ አጽያተኛ ሰውዬ ሞተ ማለት ነው። ምንም ማድረግ አይቻልም ጎበዝ አላችሁ አላችሁ አላችሁ። እንግዲህ ትነግራላችሁ፣ ሰውን ካልሰማችሁ ደግሞ ምንም እንድታደርጉ አትችሉም። የራሱን አማራጭ ወስዷል ሰውየው። እነ ልውል ላይ እነ ዘላለም ላይ ስላልተኮሰ እኛ እግዚአብሔርን እናመሰግናለን። እናት እነሱ ላይ ቢተኮስስ? እንዴ ሆ፣ እሱ ተስፋ የቆረጠ ሰው ነው። ስለዚህ እነሱ ላይ ስላልተኮሰ እግዚአብሔር ይክበር ይመስገን። በቃ ሌላ ነገር ምንም ነገር ማለት አልፈልግም። እግዚአብሔር ይመስገን። ስግብግብ ነው በጣም የእውነት ያ ሁሉ ገንዘብ ያ ሁሉ እንትን ሲያሳድድ ሲያሳድድ መጨረሻው ሞት ሆነ። አሁን ደግሞ ስራቸው አሸናፊ የሚባለው እሱ ራሱ መያዝ አለበት። ከመስፍን በምንም አይተናነስም። እንግዲህ ሰው ያመጣሉ፣ ያግታሉ። አንዴ መስፍን እየተጋገዙ ነው። በሴትነታቸውም እርግጠኛ የሚጫወቱባቸው፣ ገንዘቡም እኩል ነው እንደሚካፈሉ ነው እየተናገሩ የነበሩት የተያዙት ሰዎች፣ በመስፍን በኩል የተያዙ ሰዎች። ስለዚህ ያም ሰው መያዝ አለበት። ያ ደግሞ አሁን አንዴ ውጭ ሀገር አንዴ እንትን በሱ ብዙ ጊዜ ፍለጋ ስላላደረጉበት ብዙም እንትን አላለምና ያው እሱም ካለ መስፍን እንኳን ቢሞት ራሱ ማነው አሸናፊ የሚባለው ሰውዬ ካለ በዚህ ስራ ስለለመደ ያም የአንድ ሌባ ነው፣ በቃ ሁለቱም ሌባ ናቸው። ያም ራሱ ልክ እንደ መስፍን በዚህ በብር ጭንቅላቱ ስለንትን ስላለ ለሰው የሚራራ ነገር አይደለም። ስለዚህ ያን ተይዞ ጥንቃቄ በሞላው ደግሞ ያም ራሱን እንዳያጠፋባቸው ብቻ ተይዞ እሱም ፍርዱ ማግኘት አለበት። እያንዳንዱ እየሰራው ነው የሚያጭደው። እንግዲህ ማንም ሰው እነ ሉል እነ ዘላለም እውነትን ይዘው ስለተጓዙ እግዚአብሔርም ደግሞ አላሳፈረንም ጸሎታችሁንም ሰምቶ እንግዲህ ወንድሞቻችን ምንም ነገር ሳይነካቸው ምንም ሳይሆኑ ስላየናቸው በጣም ደስ ብሎናል። እንግዲህ በዓሉን ደስ ብሏችሁ ይዋል። በውጭም ያላችሁ አገር ውስጥም ያላችሁ እንግዲህ መልካም የትንሳኤ በዓል ይሁንልን እያልን የታሰሩ ብዙ ወንድሞቻችን የሞቱትን ነፍሳቸውን ይማረ እያልን እንግዲህ በዓላችሁን ማክበር ነው። ያው እኛ እንግዲህ በስደት አለም ያለ ነውም ደግሞ ስራችንን እየሰራን በዓላችን እናስታውሳለን ማለት ነው። እንግዲህ እኛም ለሀገራችን ያብቃን፣ አገራችንን ሰላም ያድርግልን፣ ሰላሙን ይመልስልን። አገር ሰላም ከሆነ በምንም በምንም ብለሽ ያው በዓል ታከብሪያለሽ። የለመድ ነው፣ በዓል ነው። እዚህ ጋ ደግሞ ስራ ብለሽ ከመጣሽ ስራሽ እንትን ሰሪ ያለሽ ብቻ እግዚአብሔር ይክበር ይመስገን ማለት ነው። ስለሁሉም ነገር እግዚአብሔር ይመስገን። እነሱ ምንም ነገር ስላልሆኑ፣ ምንም ስላልደረሰባቸው እግዚአብሔር ይክበር ይመስገን። ብዙ ችግር፣ ብዙ ጣውረድ፣ ብዙ ነገር ታያለሽ እና በዚህ ሰዓት ደግሞ እነሱ ምንም ነገር ሳይሆኑ ስላየናቸው እግዚአብሔር ይመስገን። ከዚህ በላይ ደስታ የለም። እና መልካም በዓል ይሁንላችሁ ሁላችሁም በያላችሁበት። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እያረጋችሁ ጀምሩ። ለምታበረታቱን የሂት ወንድሞች ደግሞ ከልብ ነው ማመሰግነው። ሰላም ፍቅር ተመኘ ሁላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደና ሰንብቱ እንወዳችኋለን። ፕሊስ ስትገቡ ላይክ እያረጋችሁ ጀምሩ ቪዲዮውን